ተፈሪ ራሴን አመመኝ ብሎ መኝታ ቤት ቁጭ ብሎ ያለ ፋንቱ ሜዳ ምንድን ነው? ምን ሆነህ ነው አባቴ ስትለው እኔ ያመኛል ራሴን እና ትንሽ ረፍት ያስፈልገኛል፣ ለዛ ነው ወደዚህ የመጣሁት ይላታል። እንግዳውስሽ በቃ እኔም ሻውር ልግባና ልውጣ ትልና ወደ ሻውር ስትሄድ የልዑል እናት ደግሞ ሳሎን ነበረች። ወደ ኪችን ሄዳ ጸደይን ምን ነው ሰላም አደራችሁ ፋንቱ የት ሄዳ ነው ስትላት አይ ትንሽ ራሴን አመመኝ ስላለች ሻውር ልግባ ብላ ሄዳለች። ተፈሪ ደግሞ ራሴና ሞኛል ስላለ መኝታ ቤት ነው ያለው ትላታለች ነው እንዴ እሺ በቃ እማግዝሽ ነገር አለ ስትል አይ ምንም የምታገዥ ነገር የለም ጨርሻለሁ ቁርስ አመጣለሁ አሁን ወደ ሳሎን ጠብቂኝ ስትላት እሺ በቃ ቆይ እስኪ ተፈሪ ልጠይቀው ትልና ወደ መኝታ ቤት ትሄዳለች ተፈሪም ሲያያት ደሞ ነበረ የፈላው። እናም ቆይ ምን ታደረግ የመጣሽ ደሞ ዚ መኝታ ቤቴ ምን ፈልግሽ ነው የመጣሽ አንቺ ሴትዮ? እባክሽ ሰናይት ተይኝ፣ እባክሽን ይላታል። ቆይ እኔም ምልክ ትናንትና ልጄን እንደዛ ስጮህበት ና ስትመታው በጣም ነበር የተናደርኩትኝ። ልጄ ላይ ለምንድ ነው እንደዛ የምጮህበት? እውነቱን ነው ምናልባት ሉልም እውነት ይኖረ ይሆናል። ፋንቱስ ለምን እንደዛ ትለዋለች ስትል ትናገራች። አንቺ ምን አገባሽ ስለ ልጄ፣ ስለ ሉል አያገባሽም፣ አይመለከትሽም እኔ ግጭ አፈር በልቼ ያሳደኩት ልጄ ነው እንደፈለኩት ባደርገው አይመለከትሽም። ስለዚህ ሁለተኛ ስለ ልዑል መናገር አትችም። እኔ ውጭ ልኝ ከዚህ ቤት አሁን ውጭ ከመኝታ ቤቴ ሲል ያስፈራረታል። እሷም ግን ይውልህ ጥሩ አድርጋ ያሳድገዋል፣ ስነ ምግባር አለው። ግን ደግሞ እንደዚህ ስትጮኸበትና ስትቆጣው በጣም ያመኛል፣ ይከፋኛል። ልጄን አትናገረው ትለውና ተነስታ ከመኝታ ቤት ትወጣለች እናም ወደ ሳሎን ሄዳ ሳሎን ስትሄድ ልዑል አልነበረም። ልዑል ደጅ ቁጭ ብሎ እየተከዘ ነበረ። ወታ ስታናግረው ያው አይ ደህና ነኝ ነኝ ትንሽ ያው ከፋንቱ ጋር በተጋጨውት ነገር ነው እንጂ ደህና ነኝ፣ ሰላም ነኝ። ያው የተናገረችው ነገር እኮ አላስችለኝ ብሎ ነው እናቴን ፎቶዋን እያየሁኝ በጣም ነው የምወዳት። ምክንያቱም አባዬ ስለ እናቴ መልካምነትና ጥሩ ነገር ስለሆነ እየነገረኝ እናቴን እኔ ራሴ ባቃት ምን ያህል መልካም መሆኗን ባወቅኩኝ እላለሁ። አባቴ ስለ እሷ መልካምነት ሲያወራ፣ ስለዚህ እናቴ መልካም ሰው እንደሆነችና ጥሩ ሰው እንደሆነች አባቴ ስለነገረኝ ማንም ሰው እናትህ ሞታለች ብሎ እንዲናገረኝ አልፈልግም። ለዛ ነው ቶሎ የሚከፋኝ ሲላት ውዬኔ ልጅ አይዞህ ልጄ ስትል አስጨነቅኩሽ አይደል አንቺንም ይቅርታ አክስቴ በጣም አስጨነቅኩሽ አንቺን እኮ ደግሞ እየጠላሽ ያው በፊት ብቻውን በነበረ ጊዜ ቤተሰብ ስላልጠየቀው ነው ስላልነበረው አባቴ ምንም አልነበረውም ድሃ ነበር በድህነት ጎኑ ነው እኔ ያሳደገኝ ግን አባቴን በጣም ወደዋለሁ አባቴ ደግሞ በእኔ የተነሳ እንዲቀየም አልፈልግም ፋንቱ ጥሩ ሰው ነች ግን ደግሞ እኔ ውስጤ ሊቀበላት አልቻለም ይላታል አይዞክ ልጅ አንዳንድ ነገሮች እንደዚህ ያጋጥማሉ አንተ ጎበዝና ጠንካራለች ነህ ልበል ተነሳውን ወደ ሳሎና ስትን ትለውና እሷ ወደ ሳለን ቀድማ ትመጣና ቁጭ ትላለች ፀደይ ቤት እያጸዳች ነበረ እንዴ ቆይ ለምንድን ነው ቁርስ አይቀርብም እንዴ ስትላት ቁርስ አቅርቤ እነሱ ፋንቱ ኮ በልተዋል እናንተ ናችሁ አንቺም ያው ስላልነበርሽ፣ ስላልተነሳሽ ነው። ስለዚህ ሉልም ደጅ ነው ያለው፣ ይምጣና ለእናንተ ደግሞ ቁርስ አቀርባለሁኝ ትላታለች። አይ ችግር የለውም እሺ። አዎ ሉልማ ውጭ ነው ያለው፣ አንቺም አኩርፈሸዋል፣ እያናገርሸው አይደለም ስትላት፣ አይ አረ ችግር የለውም ሉል እኮ ችግር የለበትም ያው፣ አንዳንዴ ሲለው ደስ ሲለው እያወራሻል፣ ደስ ሳይለው ደግሞ ዝም ይልሻል እንጂ እኔና ሉል አልተኮራረፍንም ትላታለች። ሉል የተቀየማት ከጓደኛ ሌላ ጓደኛ ይዘሻል ብሎ ነው። እሱም ደግሞ በአጋጣሚ ጸደይ ኩሽና ቁጭ ብላ ነበር፣ ስራ አልነበራትም። እናም ስልክ ይደውልላታል። ስልክ ሲደውልላት ውይ ወይኔ ጉዴ፣ ደማውን ደወልክ። እናም ቆይ ላንሳለት ወይስ ምን ልበለው? ለማንኛውም ስልካን ላንሳውና፣ ቆይ ድምጼን ቀይሬ ያወራዋለሁኝ ትልና ጸደይን ብቻዋን ካሰበች በኋላ ስልኩን ታነሳና ትንሽ ቆቼ ደውልልሽ አለው። ቆይ አሁን ስራ ላይ ስለሆንኩ ነው ትልና ስልኩን ትዘጋዋለች። ምክንያቱም በመውራቷ ደስ ብሏታል። ግን ደግሞ ከሉል መለየትም አትፈልግም። ሉልም ደግሞ እንዲያጣትም አይፈልግም። ተነጋግረው ችግራቸውን መፍታት እንዳለባቸው ተነጋግረዋል። ግን ደግሞ ሌላ ሰው ጋር፣ በተለይ ቅዱስ ጋር እንድትገናኝ አይፈልግም። ቅዱስ ደግሞ ጓደኛው አያይ አንተ ጸደይ አሸነፈችህ አይደል እያለ እያበሸቀው ነው እሱም በጣም ተናዷል። እንዴት እቺ ተራ የሆነች ሴት እኔ እንድታሸንፈኝ ትችላለች? ስንት የሰፈር ሴት እኔን እምቢ ያላሉ፣ ጭራሽ ፀደይ ናት እኔን እምቢ ልትል የምትችለው? ዝምበል ቆይ አሳይሃለሁ። ይለዋል እና ቆይ ሉል ምን አለ ግን? ሉል ይወዳታል ይመስለኛል። ግን ደግሞ እኔ እያለው ሉል አይቀማኝም ፀደይን። ስለዚህ ግን እኮ እያለህ የተነጋገርንበት ቀን ትንሽ ጊዜ ነው እሱ ቀን ደግሞ እያለቀ ነው፣ ምን ታስባለህ? ሲል ይነግረዋል ጓደኛውም አንተ በናት ዝም በል አንተ ራስህ ትፈልጋታለህ መስለኝ። ከዛሬ ጀምሮ ይህን ያህል ቀን ይህን ያህል ቀረህ እንዳትለኝ ፀደይ እንደሆነ የኔ ነች ይለውና ትቶት ይሄዳል። ፀደይም ግራ ተጋብታለች። እሱም ሲደውል እዛኛውን ስልክ ማንሳ፣ ግራ ተጋብታለች። በምታወራ ሰዓት ሳታስበው ሉል እየመጣ ተቸግራለች። እናም ሉል ሳሎን ቁጭ እንዳለ ስልኩን ከዘጋች በኋላ ወደ ሳሎን ትሄዳለች። በዛ አጋጣሚ የልዑል እናት የሆነችው ወደ መኝታ ቤት ስትሄድ ተፈሪ ነይስኪ ይላትና ወደ ውጭ ዟት ይወጣል። ወደ ውጭ ዟት ከወጣ በኋላ ተፈሪ እይውልሽ፣ ከዚህ ቤታውን ቀጥ ብለሽ ተወጫለሽ አትወጭም እይንና አንገቷን አንቁ። እናም ከዚህ በኋላ ከህይወታችን ውጭ እኔንም ሆነ ልጄን ተይንና እባክሽ ህይወቴን ልኑርበት፣ እባክሽን ውጪ፣ ከዚህ በኋላ እገድልሻለሁ ይውልሽ እገድልሻለሁ እመኝኝ ይላታል። እሷም ልጄን እነግረዋለሁ አለው። ሁሉንም ነገር ለልጄ ለሉል ስትለው እስኪ ወንድ ነሽ ንገሪውና በህይወት ሙቻለሁ ያልሽውን የእውነት ሞቻታለሽ አሁን እገድልሻለሁ እኔ ተፈሪ አይደለሁም ይላትና የወረውራትና እሱ ተመልሶ ወደ ውስጥ ይገባል። መኝታ ቤቱ ገብቶ በር ዘግቶ ብቻው ማውራት ጀመረ። ቆይ አሁን ፋንቱ የምኖረው ህይወት ደስ የሚል ህይወት ነው። እስኪ ጭንቅላቴ ምን ትመክረኛለህ? ራሴን በራሴ ማናገር አለብኝ እና መቆይ። ከሰናይት ጋር ልቀጥል ወይስ ከፋንቱ ጋር? ፋንቱ ምን አረገችኝ? ፋንቱ ሁሉን ነገር ች ላይ የኖረች እኮ ነው። ስለዚህ መቀጠል ያለብኝ ከፋንቱ ጋር ነው። በፍጹም እችኮ ከሀዲ ነች ክዳኛ አለች። ችግሬን አብራኝ አልተወጣችም። ባለኝ ሰዓት ሁሉ ነገር ልጁ ባደገ ሰዓት ነው የመጣችው። በዛን ሰዓት እንኳን ተመልሳ እንኳን ቶሎ መታ ልጄን እስኪ ሌዋ አላለችም። ስለዚህ በፍጹም እችን አልፈልግም። መፈለግ ያለብኝ አንድና አንድ ፋንቱ ነው። ፋንቱ ህይወቴ ነች። ፋንቱ ሁለ ነገሬ ነች። ስለዚህ ከፋንቱ ጋር ነው መኖር ያለብኝ። አዎ፣ ከዚህ በኋላ ወደሷ መመለስ የለብኝም። ፋንቱና ልጄን በቂ ነው። እግዚአብሔር ከፈቀደ ደግሞ ከፋንቱ ጋር አንድ ፍሬ ይሰጠኛል ሲል ብቻውን ያወራል። እናም ከዚህ በኋላ ችግር የለብኝም ይልና ይወጣና ከመኝታ ቤት ሉልን ይቅርታ ለመጠየቅ ወደ መኝታ ቤት ይሄዳል። ሉል መኝታ ቤት ሲሄድ ቁጭ ብሎ ነበር። እናም እባክን ልጄ ይቅር በለኝ እባክን አስቀይሜ ሀለው ሲለው ሉልም አባዬ፣ አንተ እኮ አባቴ ነህ፣ አልቀየምህም በጣም ነው የምወድህ አባ በፍጹም አልተቀየምኩም ይቅርታ አድርግ ይልሃለሁ። ስለዚህ ምንም ችግር የለውም ትንሽ የከፋኝ ከፋንቱ ፊት ቀኔን ስትመታኝ ብቻ ነው። ከዛ ባለፈ አንተን አልቀየምም ሲል አባቱን ያጽናናዋል። በቃ ይቅርታ ይለውና ስሞት